ሶሻል ሚዲያውን ቅውጥ ያደረገው አንዳንድ መዳም ቅመሞች እንግዲህ ወደ አረቡ አለም እየተቀላቀሉ ይገኛሉ። እሱም ደግሞ ከመዳም ቅመምነት ወደ መዳምነት እየተለወጡ ነው ማለት ነው። ይህም ደግሞ እንዴት እንደሆነ ነግራቸዋለሁ። እንደ ይህንን ደግሞ ለመጠቀም ወይም ይህንን እድል ለመጠቀም ለማድረግ የምትፈልጉ ካላችሁ አሰራሩ እንዴት እንደሆነ እነግራቸዋለሁ። እነግሯቸዋለሁ ቪዲዮን ላይክ ሼር በማድረግ ጀምሩት። አሰላሙ አለይኩም አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያኑ ወገኖቼም ሰላም ብያለሁ። ሀባይ ቢ እንዴት ናችሁ? ሰላም ናችሁን? ይጋውል ሰላም ነው። አላህ ስብሐ ወተዓላ በያላችሁበት ሰላማችሁን ያብዛልኝ። እኔም በያለሁበት አላህ ይጠብቀኝ፣ እናንተም አላህ ይጠብቃችሁ። እንግዲህ የመዳም ቅመሞች ወደ አረቡ አለም ወደ አረብ እያገቡ ነው እኔ ግን ከሽን በነፃ እየጠለብ እዚጋ ግን ከሽን በነፃ የመጣልኝን ስልክ ላሳያችሁ ሲል ሴት ያመታ በረታ እንኳኳም ተናድጄ ተነስች ከፈትኩላት። ከዛ ደግሞ እዚጋ ዛሬ ክፍሌን ሙሉ በሙሉ የሚታሳይ ካሜራ ናት። እሷም ደግሞ ከሼን በነፃ የጠለብኳት ናት። እንግዲህ ከሼን በነፃ መጥለብ የምትፈልጉ ካላችሁ ቪዲዮ ስሪልን እንፈልጋለን ብሉኝ ቪዲዮ ሰራላችኋለሁ። በነገራችን ላይ ምርጥ ስልክ ነው የመጣልኝ ሻውሚ አስራ አራት ማለት ሻውሚ ማለት በጣም ምርጥ ስልክ ነው። እና ካሜራም እዚጋ ጋር የቀረጽኩበት ያለው ካሜራ ትንሽ ያው ካሜራ ናት። አሳያችኋለሁ አንድ ቀን እንሻላ እና ሲቀጥል ወደ መጣውበት ልግባ ወሬን ወይም የሚቀድመኝ የለም። ወሬን እዚህ ጋር እቀደዳለሁ። ለማንኛውም ሀባይቢ ዛሬ ይዤላችሁ የመጣሁት መግቢያ ላይ ቪዲዮንም እያያችሁ፣ በነገራችን ላይ የገዛሁትን ስልክ እያሳየኋችሁ ነው ወሬን የማውራው እና እንደነገርኳችሁ አንዳንድ የመዳም ቅመሞች ወደ መዳምነት እየተለወጡ ይገኛሉ ማለት ነው። ከሀገራችን ሰርተን ለመለውጥ ነው የመጣ ነው። ወደ ሌላ ነገር መግባት የለብንም ትዳር መያዝ የለብንም የምትፈልጉ የምትሉ ማለት ነው። በስነ ስርዓቱ ህይወታችሁ የሚቀይርና ከእናንተ የተሻለ ሰው ካለ ብታገቡ ይመረጣል። ገባችሁ። በስደት ሀገር ላይ ህይወታችሁን እድሜያችሁን ከምትጨርሱ የእውነት የሚወዳችሁና ባህላል መንገድ የሚያገባችሁ ካለ ወላሂ ብታገቡ ደስ ይለኛል። ለምን? እድሜ ቆሞ አይጠብቅም ሀባይቢ እድሜያችን እየቀነሰ እንጂ እየጨመረ አይደለም የሚሄደው። እድሜያችን በጨመረ ቁጥር እንትን ቁጥሩ በጨመረ ቁጥር እድሜያችን እየቀነሰ ነው የሚሄደው። የምንሞትበት ጊዜ እየቀረበ ነው የሚሄደው ማለት ነው። በነገራችን ላይ እና ስለዚህ ሀባይቢ ስደት ሀገር ላይ ለአስር ዓመት ለሀያ ዓመት ሳያገቡ ይቆዩና ወደ ሀገር ከገቡ በኋላ እንትን ጉልበታቸው አልቀው እንኳን በስነስርዓት ደግሞ ታውቃላችሁ ሀገር ስትገቡ እናንተ ስደት ሀገር ላይ ሆናችሁ ጉልበታችሁ ያልቃል። በዛ ላይ ደግሞ ይዛችሁ የለመዳችሁ ስትሆን ወደ ሀገር ደግሞ ስትገቡ፣ ወጪ እንጂ ገቢ የለም። በዚህም ደግሞ ከቤተሰቡም ይሁን አብረንም ከምንኖረውም ሰው ደስተኛ ሆነን ላንኖር እንችላለን ብዬ አስባለሁ። እንደኛ ስደት ያየ ይሻላል ይመስለኛል በራሴ ማለት ነውና። ለማንኛውም ሀባይቢ ምንድን ነው የተከሰተው? ልትሉ ይችላላችሁ። አንዳንድ የመዳም ቅመሞች የመዳም መዳም ልጇን ለሰራተኛዋ ድራዋለች ወይም ደግሞ መዳም ሰራተኛዋን ለልጇ ድራዋለች ማለት ነው። እና አንዳንድ መዳሞች አሉ። በነገራችን ላይ አንድ መዳም ከዚህ በፊት እኔ ራሱ ሳላገባ በፊት ምን ችግር አለ? አረብ ማግባት ትፈልጊያለሽ ወይ ምናምን ብላ ስትጠይቀኝ አይ እኔ አረብ ማግባት አልፈልግም እኔ ማግባት የምፈልገው የራሴን ዜጋ ነው ስላት ምን ችግር አለ የእውነት የሚወድሽ እና ያንቺንም ህይወት የሚቀይር እንዲሁም ደግሞ ቤተሰቦችሽንም የሚረዳ የሚወድሽ ካገኝሽ ብታገቢ ምን ችግር አለ አለችኝ ማለት ነው እናንተ አሁን እንትን እንደዚህ የሌላ ሀገር ዜጋ ብታገቡ ችግር የለም ወይ ብዬ ስጠይቃት ምንም ችግር የለውም እኔ አሁን ለምሳሌ እኔ ባለ ልጄ አለችኝ የኔ የገዛ ልጄ ሴት ልጄ የሚሆን ወንድ ልጄ ከወደደው ከሌላ ሀገር ዜጋ ጋር መጋባት ከፈለገ እኔ ዲራዋለው ነው ያለችኝ። ማለት አሁን የኔ ልጫንችን ቢወድሽ ዳሬኝ ቢለኝ ዲራዋለው፣ ምን ችግር አለው? ዋናው ሰው መሆንና ሙስሊም መሆን ከሃይማኖታችን አንድ የሚሄድ ነገር ከሆነ ሁላችንም ሰውነን ብላ ነበር የጠየቀችኝ። ማንን እኔ አልፈልግም አልኳት። እኔ ግን በነገራችን ላይ አንድ ነገር ልንገራችሁ እኔ ከሀገሬ ዜጋ ውጭ ወላሂ ሌሎች ወንዶች ወንዶች አይመ ወንድ አይመስሉኝም በነገራችን ላይ እና እና ምን ለማለት ነው የምፈልገው ወላሂ በአሁኑ ሰዓት ላይ የእኛም ኢትዮጵያውያኖች ወደ ሳውዲ እየገቡ ነው፣ ያኔ እያገቡ ነው፣ ትዳር እያዙ ነው፣ ከአረብ ጋር ማለት ነው። እና በቀደም እንደምታውቁት ወደ ኤምባሲ ሄጄ ነበረ ለመመዝገብ ማለት ነው ወደ ሀገር ለመግባት እንደሚፈልግ፣ ታውቃላችሁ። ለብዙ ጊዜ ሀገር ገባለው ብዬ እናገራለው፣ ግን ሳይሳካልኝ ቀረ። አሁን ደግሞ እንሻላ ከተሳካልኝ ሄጄ ተመዝግቤ መጥቻለሁ። ለመመዝገብ ሄጄ አንድ ወደ እድሜ ወደ እንትን ወደ አርባዎቹ እንደዛ አርባ አምስት አምሳ የገባ ሰው ነው ያኔ። አብዝቶም አላረጀም አብዝቶም ደግሞ ወጣት አይደለም። ገባችሁ? ትልቅ ሰው ነው ያኔ በጣም አላረጅም ያኔ። አሁን አንዳንድ ሰዎች እድሜያቸው መጠጥ ብለው የሆነ በቃ በጥሩ ሁኔታ ላይ ያሉ ሰዎች ታውቃላችሁ። እንደዚህ አይነት ሰው ነው እና ከዛ እኔ ያለሁበት ዋናው ኃላፊ እኛ እንትን በይቃም የመጣችሁ ሰዎች እንትን ወደ ቤት ተመለሱ እንትን መመዝገብ የለምና ኮፒ አድርጋችሁ ኮፒያችን ሰጥታችሁ ወደ ቤት ተመለሱ ብለው ሲሉ እኔ ለምንድን ነው እንደዛ የምትለው? እኔ አሞኛል። ወደ ልጆች መሄድ ፈልጋለሁ። እኔ ከዚህ ሀገር መውጣት ፈልጋለሁ ብዬ ስል ዋናው ሰው ጋር ላከኝ ማለት ነው። ሀያ ዘጠኝ ይሉታል። ሀያ ዘጠኝ ቁጥር ላከኝ እና እዛ ሄጄ ተራይን እየጠበኩ እያለ ትልቅ ያ ያልኳችሁ ሰው መጣ። ገባችሁ? ያ ያልኳችሁ ሰው መጣና ተራውን ጠብቆ ከኛ ጋር አረብ ነው ትልቅ ሰው ነው። በነገራችን ላይ እኛ ሰዎች ችግራቸው ምን እንደሆነ ታውቃላችሁ? አረቦቹን ማስቀደም ይፈልጋሉ። ይህ ሰው ደግሞ ተራይን ጠብቃለሁ ብሎ ከእኛ ጋር ትንሽ ራቅ ብሎ ተቀመጠ። ከዛ ሰውየው ደግሞ ጠራውና ምንድነው የምትፈልገው? እና ና ና አናግረኛለው። ከኛ ኋላ እኮ ነው የመጣው። ከዛ ሄደ ሰውየው። የምጠይቀው የነበረው ምንድን ነው፣ እኔ ሰራተኛ አለችኝ አለ። ሰራተኛ አለች፣ ግን እኔ ወድጃታለው ላገባ ትፈልጋለውና፣ ቤተሰብ የላትም እናቷ ብቻ ናት ያለቻት እና እዚህ እናንተ ኒካ እንድታስሩልንና የኒካ ወረቀት እንድትሰጡን ፈልጋለሁ አለ ማለት ነው። ሸሪያ ፍርድ ቤት ማሰር ይችላል ተብያለው እና ወንድሙም የላትም ቤተሰቡም የላትም፣ እናቷ ናት እናቷ። ግን ከዛ ሸሪያ ፍርድ ቤት ሄዳችሁ ኒካ የሰሩ ብላን አለች እና እንዴት ነው የሚደረገው እና የኒካ ወረቀት ፈልጋለሁ፣ ከእሷ ጋር መጋባ ፈልጋለሁ ብሎ ሲናገር ነበረ። ወላሂ ለአዚም አላህ ምስክሬ ነው እና ሰውየው ምን አለው? ላዚም ውክልና ያስፈልጋታል። ወንድም ከሌላት አጎት፣ አጎት ከሌላት ደግሞ የአጎት ልጅ፣ እንደዛ የሩቁም ዘመድ ቢሆን ውክል ከሷ ጋር ያኔ። ወልይ አምር፣ ወልይ አምር ማለት ተወክሎ ኒካ የሚያስርላት ሰው ያስፈልጋል ብሎ አለው እና ከዛ እሺ፣ እንዴት ማድረግ አለብኝ? እዛ ሰው እንደሌላት ነው የነገረችኝ እኔ እኔ ላገባት ፈልጋለሁ በሃላል መንገድ ነው የሚፈልጋት። እሷን ፍቃደኛ ናት፣ ግን ኤምባሲ ሄደ ከእምባሲ እንዲታሰርና የእውነተኛ ትዳር መሆኑን አረጋግጥልኝ ብላኝ የመጣሁት ብሎ ወላ። እኔ ደስ አለኝ። በምን ደስ እንዳለኝ ታውቃላችሁ? ይህ ትልቅ ሰውዬ ወደ ኤምባሲ ሄዶ ሊያገባት እንደዚህ መስፈርቷን ያሰጠችውን መስፈርቷን አክብሮ ወደ ኤምባሲ ሄዶ ያን ነገር ሲጠይቅ የእኛዎቹ ደግሞ ምንድን ያሉት፣ እኛ ማሰር አንችልም፣ ግን ካገባሀት በኋላ የኒካ ወረቀትና እኛ እንትን የሆነ ምንድን ነው የሚባለው ፍርማ እንሰጣችኋለን። ግን እኔ ለእሷ ወኪል ሆኜ ኒካ ማሰር አልችልም አለው ማለት ነው። ከዛ እሺ ምን ማድረግ አለብኝ ስል፣ አይ ወደ ሀገር ደውላ ውክልና የሚሆን ሰው አምጣ። ከዛ ያ ሰው ያናግረኝና እኔ ፍርማ ሰጥሃለው፣ እንትን ትዳሩን ህጋዊ እናደርገዋለን አለው ማለት ነው። እና ወላሂ እናንተ ኮስተር ብላችሁ ራሳችሁን ካከበራችሁ አረቦች ራሱ በስነ ስርዓት ሊያገባችሁ ሊያገቧችሁ ይፈልጋሉ ማለት። ግን ከተራከሳችሁ፣ ባገኛችሁት ቦታ የምትልከሰከሱ ከሆነ ባገኛችሁት ቦታ የምትጋደሙ ከሆነ ያገኛችሁ ሁሉ እናንተ እንትን እንዲላችሁ ነው የሚፈልገው ማለት፣ መጠቀሚያ ሊያደርጋችሁ ይፈልጋል ማለት ነው። እና እንደነገርኳቸው መግቢያ ላይ ያያችኋት ልጅ ወይም ሴትዮ ኡጋንዳዊ ናት። ግን ሳውዲ አረቢያ ሰውዳዊ ዜጋ ነው ያገባችሁ። ማን አግብታ ወደ ሀገሯ እንትን ለጉብኝት ወይም ደግሞ ለመዝናናት ወደ ሀገሯ ይዛ ገብታለች ማለት ነው። እና ራሳችሁን አክብሩ፣ ለራሳችሁ እንትን ስጡ። ራሳችሁን ስታከብሩና ለራሳችሁ የሆነ ትልቅ ቦታ ስትሰጡ ማንም ያከብራችኋል። እናንተ ራሳችሁን ሳታስከብሩ ማንም ማንም ሊያከብራችሁ አይችልም ማለት ነው። ገባችሁ? ለራሳችሁ ጊዜ ስጡ፣ ራሳችሁን አክብሩ፣ በማንም ቦታ አትልከስከሱ። ማንም የፈለጋችሁ ሁሉ አያገኛችሁ። ገባችሁ? ለእናንተን እናንተን የእውነት የሚወዳችሁ የእውነት ለእናንተ ቦታ በቃ ያ ቦታ ለእናንተ ይገባችኋል ወይ እናንተ ወላሂ ራሳችሁን ውደዱ ማለት ነው። ራሳችሁን አስከብሩ ስትከበሩ ማንም ያከብራችኋል። ግን በማንም ቦታ የምትልከሰከሱ፣ በማንም ቦታ የምትገኙ፣ በማንም ቦታ እንትን የምትጨማለቁ ከሆነ ወላሂ ለአዚም ቆሻሻ ነው የምትሆኑት ማለት ነው። እና ሀባይቢ ለማንኛውም እዚጋ ያሳየኋችሁ ስልክ በጣም ምርጥ ነው። በነፃነ ይመጣልኝ። ግን ብሩ ሁለት ሺህ አንድ መቶ አምሳ ሪያል ነበረ። እኔ ግን ጨዋታ ተጫውቼ በነፃነ የገዛሁት የሳምንት እስከ ሳምንት ድረስ ተጫውቼ ተጫውቼ በሰበሰብኩት ብር እኔ የጠለብኩት ማናው አጠራረቡን የምትፈልጉ ከሆነ ወይም ደግሞ በነፃ እንዴት እንደሚጠለብ የምትፈልጉ ከሆነ ኮመንት ላይ አስቀምጡልኝ። እወዳችኋለሁ።